ሰላምን የፈለገ ለጦርነት ይዘጋጅ። ላለፉት 100 ዓመታት አሜሪካ ከ39 ሚሊዮን በላይ ዜጎቿን ለጦርነት ልካለች። ከ631 ሺህ በላይ የሚሆኑት ተገድለዋል። 1 ሚሊዮን 224 ሺህ በላይ የሚሆኑት ቆስለዋል ወይም ክፉኛ ተጎድተዋል። እነዚህ እያንዳንዳቸው እውነተኛ የሕይወት ግቦች ህልሞችና የሚወዷቸው ሰዎች ያሏቸው ነበሩ ወይም ናቸው። የእያንዳንዳቸው ቤተሰቦችና ጓደኞች በቃላት ለመግለጽ በሚከብድ ደረጃ ስቃይ ደርሶባቸዋል። ጄኔራል ሸርማን ጦርነት ሲኦል ነው ይላል። እኔ ግን ይላል ጸሐፊው ደግሞ ጦርነት ከሲኦል የከፋ ነው። ምክንያቱም ጦርነት ኢማጂኔሽን ሳይሆን እውነተኛ የሚታይ የሚጨበጥ፣ የሰዎችን ሕይወት የሚያወድም ነውና ዛሬም በአሜሪካና በዓለም ላይ ጦርነት ከፍተኛ ውድመት ማድረሱን ቀጥሏል። ኢራንና ሳውዲ አረቢያ እንደ ሂዝቦላ ሐማስና አልቃይዳ ካሉ ተላላኪዎቻቸው ጋር ከአሜሪካና ከእስራኤል ጋር ጦርነት ውስጥ ናቸው። እስላማዊ መንግሥትም እስልምናን ከሚክድ ሁሉ ጋር ጦርነት ውስጥ ነው። ሩሲያ ከዩክሬን፣ ሱዳን ከሱዳናውያን፣ ሶማሌ ከሶማሌዎች፣ ሶሪያ ከሶሪያውያን ኢትዮጵያ ከኢትዮጵያውያን ጋር ቅልጥ ያለ ጦርነት ላይ ናቸው ከላይ የተጠቀሱ ጦርነቶች አድማስ በሚገርም ሁኔታ እየሰፋ ነው ለምን ለምን ጦርነት በዛ የጦርነት መንስኤዎች ምንድን ናቸው የሰላማዊ መፍትሄ መንገዶችስ ምንድን ናቸው ጦርነት እንዲቀንስ ሰላም እንዲሰፍን ምን እንዴት መስራት አለብን እዚህ ላይ የሚያሳስበን ጃፓን ፐርል ሃርበርን በቦምብ ደበደበች ወይም ጃፓን ለአሜሪካ እጅ ሰጠች፣ ለመሳሰሉት ሳይሆን መሰረታዊ ፋንዳሜንታል የጦርነትና የሰላም መንስኤዎቹና ተያያዥ ምክንያቶቹ ምንድን ናቸው የሚለውን ማየት ነው። በመሰረታዊነት ጦርነትም ሆነ ሰላም የሐሳብና ዓላማዎች ውጤት ናቸው። እነዚህ ሐሳቦችና ዓላማዎች በአንድ ማኅበረሰብ ተቀባይነት ሲያገኙ ወደ ጦርነት ያመራሉ ወይም ሰላምን ለማጽናት ይሆናሉ። ስለዚህ ጦርነት የመጀመሪያው ፕራይመርሊ ድርጊት አይደለም፣ ሰከንደሪ ነው። እሱ የመጀመሪያው ጦርነትን ጀነሬት የሚያደርጉት ሐሳቦች ናቸው። ከድርጊቱ ሐሳቡ ይቀድማል። ታዲያ እንደዚህ ከሆነ ምን አይነት ሐሳቦች ናቸው የጦርነትና የሰላም መንስኤዎች የሚለውን እንመልከት። የጦርነት መሠረታዊ መንስኤዎች የአገዛዝ ሥርዓት ነው፣ ጋርዮሽ፣ አልትሮዝም ሚስጥራዊና ከእውነታው መራቅ ሲሆኑ የሰላም መንስኤ ወይም መፍትሄዎች ደግሞ ካፒታሊዝም ወይም ኢንዲቪጁዋሊዝም ግለሰባዊነት፣ ኢጎይዝም፣ ራሽናሊዝም ወይም ምክንያታዊነት እና ሆነስቲ ሐቀኝነት ናቸው። እነዚህን መንስኤዎች በደንብ መረዳትና ማወቅ ወደፊት ጦርነት እንዲቀንስ ለማድረግ አስፈላጊ በመሆናቸው እያንዳንዱን የጦርነትና የሰላም መንስኤዎችን አንድ በአንድ በአጭሩ እንመልከት። በቅድሚያ የጦርነት መንስኤዎችን እንዲ ሃ የአገዛዝ መንግስት ስቴቲዝም የጦርነት ቀዳሚ ፖለቲካዊ መንስኤ የአገዛዝ መንግስት ወይም ሥርዓት ነው። የአገዛዝ መንግሥት ማለት መንግሥት ግለሰቦችን ከራሳቸው ፍላጎትና ውሳኔ ውጪ ለሆነ ታላቅ ጥቅም ሲባል በኃይል የማስገደድ መብት አለው በሚል ጽንሰ ሐሳብ ላይ የተመሠረተ ማኅበራዊ ሥርዓት ነው። ይህ ታላቅ ጥቅም የሚባለው ማኅበረሰብ፣ ዘር፣ ብሔር ወይም ፈጣሪ ቴዎክራሲ ሊሆን ይችላል። ለምሳሌ ሁለተኛው የዓለም ጦርነት በናዚ ጀርመን የተገበረ የዋና ዘርነት ወይም አሪያንስ ተብሎ ለሚጠሩት ጥቅም ሲባል ሌሎችን የመግዛት ወይም የመግደል መብት አለን የሚል ሐሳብ በመቀበላቸው የተጀመረ ጦርነት ነው። አንድ ማኅበረሰብ ታላቅ ጥቅም አለው ብለው ለሚያስቡት አካል ሲባል ግለሰቦችን መግደል ወይም ሌሎች አገሮችን መውጋትና የመጨቆን መብት እንዳለው ከተቀበለ የዚያ ህዝብ መንግስት በዚህ መሰረት ጦርነትን ያውጃል ማለት ነው። ለጋሪዮሻዊነት ኮሌክቲቪዝም። የጦርነት ዋነኛ ርዕዮተ ዓለማዊ ወይም አይዲዮሎጂካል መንስኤ ጋሪዮሽነት አሊያም ኮሌክቲቪዝም ነው። ይህ ማለት የአንድ ግለሰብ ሕይወት የሆነ ቡድን ወይም ስብስብ አካል እንጂ ራሱን ችሎ የሚቆም አይደለም የሚል ሲሆን በዚህ መሠረት ግለሰቡን በቡድኑ ትዕዛዝ መሠረት እንዲያስብ ወይም እንዲሰራ ማስገደድ ይቻላል የሚል ጽንሰ ሐሳብ ነው። ለምሳሌ የአሜሪካ የእርስ በእርስ ጦርነት የተቀሰቀሰው አንድ ቡድን በዋናነት ነጭ ደቡባውያን ሌላውን ቡድን ጥቁሮችን ባሪያ የማድረግ መብት አለን በማለታቸው ነው። አንዳንድ አሜሪካውያን ደግሞ ወይም ሰሜናውያን ባርነት የሰዎችን መብት የሚጥስ እሳቤ እንደሆነ ስለተገነዘቡና የአሜሪካ መንግሥት ዓላማ የአሜሪካውያንን የማይገረሰሱ መብቶች ማስጠበቅ ነው። በዚህም መሠረት ባርነትን የሚቃወሙት ሰዎች ይህ ተግባር እንዲቆም በመጠየቃቸውና በተቃራኒ ያሉትና ደጋፊዎቻቸው ደግሞ ይህን ተግባር ለማቆም ፈቃደኛ ባለመሆናቸው ለጦርነቱ ዋና ምክንያት ሆነ። ሐመርኋ አልትሩዝም። ሌላው የጦርነት ሞራላዊ መንስኤ አልትሩዝም ነው። አልትሩዝም ማለት ራስን ለሌሎች መሥዋዕት ማድረግ ወይም ሌሎችን ማገልገል ማለት ነው። ሌሎችን ማገልገል ሲባል የራስን የግል እሴቶች በሚያሳድግ ወይም ትርፍ በሚያስገኝ መንገድ ሳይሆን የራስን የግል እሴቶች አሳልፎ በመስጠት ወይም ኪሳራ በሚያስከትል መንገድ ነው። ለምሳሌ የአሜሪካ በቪትናም ጦርነት ተሳትፎ ሰሜን ቬትናምም ሆነ የቻይና ኮሚኒስቶች ደቡብ ቬትናሞችን ለመግዛት በመፈለጋቸው እናም የአሜሪካ ትክክለኛ ዓላማ አሜሪካውያንን መጠበቅ ሳይሆን ራስን መሥዋዕት በማድረግ ሌሎችን ማገልገል ነው የሚል አስተሳሰብ መቀበላቸው ነበር። በዚህም ምክንያት የአሜሪካ መንግሥት ወጣት አሜሪካውያንን በግዳጅ ወታደሩ እንዲቀላቀሉ በማድረግና ወደ ጦር ሜዳ በመላክ ለማያውቋቸው ሰዎች ሲሉ እንዲዋጉ ተደረገ። ይህ ከ20 ዓመት በላይ የፈጀ አስከፊ ጦርነት፣ በመቶ ቢሊዮን የሚቆጠር ገንዘብ ከ58000 በላይ ወታደሮችን ያጣችበት ከ153000 በላይ ቆስለው አካል ጉዳተኛ የሆኑበትና ነገር ዓለማቸው ተመሳቅሎ በቅዠት የተሞላ ሕይወት እንዲገፉ ባሰ ሲልም ራስን እስከ ማጥፋት ድረስ ዋጋ የከፈሉበት በመጨረሻ ጦርነቱን የተሸነፉበት ክስተት ነበር። መ ሚስጥራዊነት ሚስቲሲዝም የጦርነት መሰረታዊውና ፍልስፍናዊ መንስኤ ሚስጥራዊነት ወይም ሚስቲሲዝም ነው። ይህም ከምክንያታዊነት ውጭ በሆኑ መንገዶች ለምሳሌ በእምነት ፌዝ፣ በመገለጥ ወይም ከስሜት ህዋሳት በላይ በሆነ ግንዛቤ ወይም እንዲሁ ማወቅ ይቻላል የሚለውን ጽንሰ ሐሳብ መቀበል ነው። ሐሳቦችን በእምነት መቀበል አመክንያዊ አእምሮን አለመቀበል ነው። አንድ ሰው ንን ሴንሰሪ እና ነን ራሽናል በሆኑ መንገዶች ማወቅ ከቻለ አመክንያዊ አእምሮ ወይም ሪዝን አያስፈልገውም ማለት ነው። እንዲሁ በእምነት ማወቅ ይቻላል፣ እውቀቱ ደግሞ ሊሳሳት አይችልም። በዚህ ምክንያት እምነቱ አድርግ ያለውን ያደርጋል፣ ግደል ከተባለ ይገላል። በአጠቃላይ የሰውን ልጅ ህይወት የሚያጠፋ ንብረት የሚያወድምን ቢሆን አድርግ የተባለውን ያደርጋል። ሰ እውነታን መሸሽ አሊያም ማድበስበስ የጦርነት ስነ ልቦናዊ ወይም ሳይኮሎጂካል መንስኤ ሪቨዥን ነው። ይህን እውነታን ወይም ፋክትን ለመጋፈጥ ፈቃደኛ አለመሆን ወይም እውነታው ከሚሆነው የተለየ እንደሆነ ማስመሰል ነው። ለምሳሌ በ1930ዎቹ የአውሮፓ መሪዎች የናዚን ግልጽ አቋምና ግስጋሴ አልተቀበሉም ነበር። አውሮፓውያን እነዚህ ዘረኞች ገዳዮችና የዓለም የበላይ መሆን የሚፈልጉትን በቀላሉ ማስወገድ ሲችሉ ናዚዎች እንዲጠናከሩና እንዲስፋፉ ለአመታት ጊዜ ፈቅደውላቸዋል። በመጨረሻ ይህን ቅዠት ለማስቆም መጠነ ሰፊ ጦርነት አስፈለገ። ቀጥሎ ደግሞ የሰላም መንስኤዎችን እንመልከት። ሀ ካፒታሊዝም። የሰላም ተቀዳሚ ፖለቲካዊ መንስኤ ካፒታሊዝም ነው። ካፒታሊዝም በግለሰብ መብቶች መርህ ላይ የተመሠረተ ማኅበራዊ ሥርዓት ነው። እነዚህ የግለሰብ መብቶች የሚባሉት አንድ ሰው ሕይወቱን በፈለገው መንገድ የመኖር፣ በሌሎች አካላት ሳይገደድ ነፃ ሆኖ የመንቀሳቀስ፣ የጥረቱን ፍሬ የማቆየትና የመጠቀም እንዲሁም የመረጣቸውን ግለሰቦችና እሴቶች የመከተል ሙሉ መብት አለው የሚሉትን ያካተተ ነው። አንድ ህብረተሰብ የግለሰብ መብቶችን መርህ በበቂ ሁኔታ ከተገነዘበና ካስጠበቀ ለጦርነት ፍላጎት አይኖረው በውጭ ወራሪ ካልተጠቃና ራሱን ለመከላከል ካላስፈለገው በቀር መኖር እየተቻለ ለምን ይገዳደላል ወይም ይገድላል? ለምን ወደ ሞት ውድመትና መከራ እንገባለን? በካፒታሊዝም መር መሰረት ጦርነትን መጀመር ኢሞራላዊና ከንቱ ተግባር ነው። ለግለሰባዊነት ኢንዲቪጁዋሊዝም፣ ለሰላም ዋና ርዕዮተ ዓለማዊ መንስኤ ግለሰባዊነት ነው። ግለሰባዊነት ማለት የእያንዳንዱ ግለሰብ ሕይወት የራሱ እንደሆነና በሚመስለው መንገድ የማሰብና የመንቀሳቀስ የሞራል መብት እንዳለው እንዲሁም ቡድኖችን፣ መንግስትን ጨምሮ ማንም ቢሆን ከራሱ ፍላጎት ውጪ እንዲንቀሳቀስ የማስገደድ የሞራል መብት እንደሌለው የሚገልጽ ጽንሰ ሐሳብ ነው። ነገር ግን ይህ የሚሆነው የሌሎችን ተመሳሳይ መብቶች እስካልጣሰ ድረስ ነው። አንድ ማህበረሰብ ግለሰቦችን እንደ ሉዓላዊ አካል እያንዳንዳቸው ሕይወታቸውን በራሳቸው ፍላጎት መሠረት የመምራት መብት እንዳላቸው በበቂ ሁኔታ ከተገነዘቡ ለጦርነት ፍላጎት አይኖራቸው። ጥቃት ካልደረሰባቸው ወይም ስጋት ካልገጠማቸው በስተቀር ለምን ከውጭ አገር ከሚኖሩ ግለሰቦች ጋር በፈቃደኝነት ላይ የተመሠረተ የንግድ ልውውጥ ማድረግ እየተቻለ እሴቶችን መለዋወጥ፣ አገራቸውን መጎብኘት፣ በባህላቸው መደሰት እንዲሁም በሌሎች የጋራ ተጠቃሚነት ጉዳዮች ላይ ከመተባበር ይልቅ ጦርነት ለምንድን ነው የሚያስፈልገው? በዚህ በግለሰባዊነት አስተሳሰብ መሰረት ጦርነትን መጀመር ኢሞራላዊ፣ ከራስ ወዳድነት የራቀ እና ከንቱ ተግባር ነው። ሐመርሃ ራስ ወዳድነት ኢጎይዝም። የሰላም ተቀዳሚ ሞራላዊ መንስኤ ራስ ወዳድነት ነው። ራስ ወዳድነት ማለት አንድ ሰው ለራሱ ሕይወት ጠቃሚ የሆኑ እሴቶችን ማለትም ትምህርትን፣ ስራን፣ መዝናናትን፣ ጓደኝነትን፣ ፍቅርን፣ ቤተሰብንና ነፃነትን መጠበቅ ወይም መፈለግን ከንቱ መሥዋዕትነትን መቃወም፣ እንዲሁም የሌሎችን ተመሳሳይ መብቶች ማክበርን የሚያመለክት ሐሳብ ነው። ሰዎች ራስ ወዳድነትን በትክክል ከተገነዘቡና ካስጠበቁ ለጦርነት ምንም ፍላጎት አይኖራቸው እንዲሁ ጥቃት ካልደረሰባቸው ወይም ስጋት ካልገጠማቸው በቀር ለሕይወት ጠቃሚ የሆኑ እሴቶችን መፈለግ በሌሎች ሰዎች ላይ ኃይልን መጠቀምን አይጠይቅም። ይልቁንስ ማሰብን፣ ማምረትን እንዲሁም ለጋራ ጥቅም እሴትን በእሴት መለዋወጥን እንጂ። በሰዎች ላይ ኃይልን መጠቀም የግለሰብ መብቶችን መርህ በግልጽ የሚጥስ ነው። ሰዎች እርስ በእርሳቸው መብቶችን ሲከባበሩ ብቻ በሰላምና በስምምነት መኖር ይቻላል። ስለዚህ ነው እውነተኛ ራስ ወዳዶች ሁልጊዜ መብቶችን የሚያከብሩት ከሌሎች ሰላማዊ ሰዎች ጋር በሰላም መኖርና ሌሎች ሰላማዊ ሰዎች ከሚያቀርቧቸው መልካም ነገሮች ሁሉ ተጠቃሚ ለመሆን የሚፈልጉት በራስ ወዳድነት አስተሳሰብ መሠረት በሰዎች ላይ ኃይልን መጠቀም ኢሞራላዊ፣ ከራስ ወዳድነት የራቀና ከንቱ ተግባር ነው። መ ምክንያታዊነት ራሽናሊቲ የሰላም ፍልስፍናው ነው የመንስኤ ምክንያታዊነት ነው። ይህም የሰው ልጅ ብቸኛው እውቀትን የሚያገኝበትና ትክክለኛ ተግባራቱን የሚመራበትን መንገድ አመክንያዊ አእምሮ ወይም ሪዝን ነው ብሎ መቀበል ነው። ሰዎች አመክንያዊ አእምሮን ወይም ሪዝንን የእውቀት ብቸኛው መንገድ መሆኑን ሲገነዘቡ ማስገደድ አያስፈልጋቸው። ጥቃት ካልደረሰባቸው በቃል ምክንያታዊ ሰዎች በአንድ ጉዳይ ላይ ሳይስማሙ ሲቀሩ በቀላሉ ሐሳባቸውን የሚደግፉ ማስረጃዎችን በማቅረብ የማን የበለጠ ምክንያታዊ እንደሆነ ያያሉ። ለምሳሌ አንድ ምክንያታዊ ሰው ወይም ሀገር ሰዎች በራሳቸው ፍላጎት ተንቀሳቅሰው እንዲኖሩ ከኃይል ነፃ መሆን ያስፈልጋቸዋል ሲል ይህን ሐሳብ የሚደግፍ ብዙ ማስረጃዎችን ማቅረብ ይችላል። ነገር ግን አንድ ሰው ወይም ሀገር ሰዎች የእግዚአብሔርን ትእዛዝ ማክበር አለባቸው እና ሰዎችን ለፈቃዱ እንዲገዙ ማስገደድ አለብን ሲሉ ሊያምኑ ይችላሉ። ነገር ግን ምንም ማስረጃ እንደማይደግፈው ከእውነታው ማምለጥ አይቻልም። እንዲሁም ማንም ሰው ለራሱ አሊያም ለሆነ አካል እንዲገዛ የማስገደድ አመክንያዊ ወይም ሞራላዊ መብት የሌለው መሆኑን መካድ አይቻልም። ምክንያታዊ ሰዎች ማኅበራዊና ኢኮኖሚያዊ ፍላጎቶቻቸውንና ግቦቻቸውን የሚያሳኩት በምክንያታዊነትና በማሳመን ብቻ እንደሆነ ያውቃሉ። እናም በዚህ መሰረት ይሰራሉ። ሰ ሐቀኝነት፣ ሆነስቲ። የሰላም ስነልቦናዊ ወይም ሳይኮሎጂካል መንስኤ ሐቀኝነት ነው። ሐቀኝነት ማለት እውነታዎች ከሚሆኑት የተለዩ እንደሆኑ አለማስመሰል ወይም አለመቀበል ነው። ከእውነታ መራቅ ይቻላል። ነገር ግን ከእነሱ በማምለጥ የሚያስከትለው መዘዝ አምለጥ አንችልም። በአጠቃላይ ሰዎችና ሀገራት የሰላም እሴቶችን በተቀበሉና ተግባራዊ ባደረጉ ጊዜ ለጦርነት ምንም ፍላጎት አይኖራቸው። ሰዎች በነፃነት እንዲያስቡ ከተፈቀደላቸው ሉዓላዊነት፣ መብቶችንና የራስን ጥቅም የማስከበር ሞራላዊ ትክክለኝነትን ከተገነዘቡ ግለሰባዊነትና ኢጎይዝም በግል በማኅበራዊና በፖለቲካዊ ጉዳዮች ላይ አመክንያዊ አእምሮ ወይም ሪዝን ብቸኛው የእውቀት መንገዳቸውና ትክክለኛ የድርጊት መመሪያቸው አድርገው ከያዙ እና እውነታዎች ከሚሆኑት የተለዩ እንደሆኑ ለማስመሰል ፈቃደኛ ካልሆኑ ሌሎች ሰዎችን ወይንም ሀገራት ለማጥቃት ምንም ምክንያት አይኖራቸው። አበቃው።